ፍኖተ አእምሮ የዕውቀት ጎዳና ከልዑል ራስ ካሳ ኃይሉ። ምዕራፍ ሰባት ስለ ምጽዋት። ምጽዋት አሰጣጥ ለዚህ ዓለም ኑሮ የተቆረጠ የልክ ደንብ ካላበጀለት ለመመጽወት ሰይጣን በልቦና ያድርና መንፈሳዊ ሐሳብ አስመስሎ ቅድመ አሰኒ ለሰብአ ቤትከ እያለ እነሱን ምክንያት እያደረገ ከመመጽወት አግዶ ከካህንም አውድዶ እንዳይጎዳህ፣ ለዚያ ዓለም ኑሮህ አንተ ሳትሻው እግዚአብሔር የምትረዳቸውን ሰዎች ቢመራብህ ልጅና ዘመድም አሽከርና ገረድም ቢሆን በሱ ፈቃድ የተመሩብህ መሆናቸው ነውና እግዚአብሔር ምድርንም ሰውንም እያዘዘ አሰጣጡን በአመት በአመት ማድረጉ ከአመት ወዲያ ያለን የትዳር ሐሳብ ሲከለክለን ነውና፣ በአመት በአመት የሚሰጥህን ገንዘብ ተርበው እንዳያዝኑ፣ ጠግበው እንዳይበድሉ አድርገህ በልካቸው መዝነህ ለዓመት የሚያስፈልጋቸውን አስልተህ አስቀርተህ ከዓመት የሚተርፈውን ቶሎ ስጠው፣ መጽወተው እንጂ እነሱን ምክንያት አድርገህ ደግሞ በሁለተኛው ዓመት አታቆየው። ጥያቄ፣ ምን ነው ለመጋቢነት የተመረጠው ዮሴፍ የሰባት ዓመቱን እህል አጠራቅሞ ለሰባት ዘመን ረሃብ በማድረጉ አስመስግኖት የለም? ለሰው ብሎ ማጠራቀምማ ስለምን ኃጢአት ይሆናል? ምላሽ፣ ይህ የተሠራው እንኳ እህልን ጣዖት ለሚያመልኩ አሕዛብ ነው እንጂ የእግዚአብሔርን መጋቢነት ለሚያምኑ ክርስቲያን ለመሆኑን ልብ አድርግ። ክርስቲያን እንዲህ ቢያድርግ ያስቀመጥኩት ገንዘብ ከችግር ያድነኛል በማለቱ ጣዖት ማምለኩ ነው። ያውም ዮሴፍ ቢሆን ከሕዝብ ሰብስቦ ለሕዝብ መልሶ ሰጠ እንጂ እንኳን ሊያመልከው ለራሱ ገንዘብ አለማድረጉን ሰባቱን ጥጋብ አንድ ወገን፣ ሰባቱን ረሃብ አንድ ወገን አድርጎ መዝኖ በተገለጸለት የሰባቱን ዘመን ለሰባቱ ዘመን አካፈለ እንጂ አስቀመጠው አመለከው አይባልም። አንተ ግን እንደ ዮሴፍ የሚመጣው ዘመን ከእግዚአብሔር ሳይገለጥልህ፣ ከንጉሥ ሳትታዘዝ እግዚአብሔር ሰብል አጥፍቶ አንተንም የምትሰጣቸው አሳጥቶ ሊቀጣቸው ከፈለገ አንተ አስቀምጠህ የኔን ቅጣት ካልከለከልህ ብሎ አይፈርድብህምና ከዓመት ወዲያ ለሚሆን ነገር አታስብላቸው። እንዲህ ያደረግህ እንደሆነ ለእመ ተርፈ ከእመ ፍቅደ ዕለት ሀቦ ለነዳይ ወነአ በሞገስ በኦሪት ለእድገተ ዓመት የተሰጠው ተስፋ ይፈጸምልሃል፣ የተባለውን ክብር ታገኛለህ። ጥያቄ፣ በየዓመቱ የሚገኘውንስ የሰብሉን ችሮታ እንደዚሁ ቢያደርጉት ይሻላል? ነግዶ ሰርቶ ወይም ለቀረጥ ለግብር አጠራቅሞ በብዙ ቀን የሚጠራቀመውን ገንዘብስ እስከ ምንጊዜ አቆይቼ በምንጊዜ ልጨርሶ ይገባል? ምላሽ፣ ኑሮህ ብፁዓን ነዳያን እንደተባሉት ሆኖልህ እንደሆነ ለልብስ መግዣ የሚበቃ ገንዘብ እስክታገኝ ሰርተህ ነግደህ አጠራቅመህ ለሁለተኛው ዓመት የሚሆንህን ግዛና፣ ከዚህ በላይ ያለውን ስጠው መጹተው ኑሮህ ብፁዓን መሐሪያን ከተባሉት ሆኖ ከሰው አሳዳሪዎችና ከሀብታሞች ወገን ሲሆንብህ ክብረትና መስጠትን አንድ ላይ ለማኖር እጅግ ብርቱ ጦር አለበትና፣ ጠንክረ ተዋክተ፣ ብልጠትን አሸንፈ፣ ለብልሃት ተሸንፈ በገንዘብህ ላይ የዋህ ቸር ብልህ መሐሪ ሁንና በሰው እያመካኘ ለራስ ሳታደላ ለአንተም ለቤተሰብህም ወይም በሐሳብህ ለምታሳድረው ሰው የሚበቃህን ያህል እስከምታገኝበት ቀን ድረስ ያንኑ የሚበቃህን ሰብስበህ ያገኘውን ገንዘብ የምትሰጠውን ሰው ተበላልጦ በሚሰበሰበውም ገንዘብ ማነስ ለከንቱ ስራ ወጪ በማብዛት ሰው እንዳይጎዳብህ በጥንቃቄ እያሰብህ ወደ ኋላ ከሁለተኛው ዓመት ተርፎ የመጣውን ገንዘብ እንደ ትርፍ ገንዘብ ቆጥረህ፣ ገንዘቡ የሰው ማሳደሪያ ስለሆነ አማካሪ አበጅተ በቃል ብዛት አሰጣጥና አሰባሰቡን ቆረጠውና የተወሰነውን ስጠው መጽውተው። ከባንክና ከትርፍ የጋራ ሆኖ የሚሰራበት ገንዘብህን ዋናውን እንደ ምድር ወለዱን እንደ ሰብል አድርገ ከላይ እንዳልነው እያደረግ ስጠው ወይንም መጽውተው። ጥያቄ። ይህ ደመነፍስ በሌለበት የብር፣ የወርቅ፣ የዕቃ ገንዘብ ሲሆን ነው። ደመነፍስ ያለበትንስ የእንስሳትን ችሮታ እንደምን አድርገው? ምላሽ። አራሽ ባላገር ስትሆን ከእንስሳት ወገን በየአይነቱ ሁለት ሁለት ካገኘህ ከዚያ በላይ ያለውን እንደ ትርፍ ቆጥረ ስጠው። ነጋዴም ስትሆን የምትነግድበትን ገንዘብና ከብት ዋናውን ሳታጠፋ ትርፉ ለአመት ልብስና ቀለብ ከነ ቤተሰቦች የሚበቃን ካገኘህ በኋላ ከዚያ በላይ ያለውን ከብቱንም ለከብቱ ማፈራረቂያ ለአንድ ጭነት በጥፍ አስበህ ከዚያ በላይ ያለውን እንደ ትርፍ ቆጥረ ስጠው። ሰው አሳዳሪም ጌታ ስትሆን ለምታሳድረው ሰው የሚጫኑትንም የሚበሉትንም እንሰሶች ከየመሰላቸው ሲጎድሉ እንዲተካኩ በሚበቃልቅ እጥፍ አድርገ ገምተ አስቀርተ የቀረውን ስጠው። መጹተው መፍቅደለትንም መናንያን ዕለት ዕለት፣ ሰባ ዓለም በዓመት በዓመት ከእግዚአብሔር የሚቀበሉት ትራፊያቸውን ይስጡ ማለት ነውና የምጽዋት ወጣን ይሆን ዘንድ ሰው ገንዘቡን በዚህ አይነት ይመጹት። ጥያቄ መንኩሴ ከዕለት መእመን ከዓመት ምግባቸው የተረፋቸውን ከሰጡ ለምን ወጣኒ ወይንም ጀማሪ ይባላሉ? ፍጹማን አይባሉምን? ምላሽ፤ የእግዚአብሔርን ትእዛዝ እየጠበቁ የተረፋቸውን የሰጡ ብንሰጥ ይሰጠናል ብለው በቸርነቱ ያመኑ ናቸውና የአሰጣጥን ዘዴና የሚጠቅማቸውን ትርፍ አዋቂዎች ይባላሉ እንጂ የሚሰጡት ከአፍአ ያገኙትን ጸጋ ገንዘባቸውን ነው እንጂ የባህሪ ገንዘብ የሆነ አካላቸውን አልሰጡምና ፍጹማን አይባሉም። ጥያቄ፣ የሰው ምጽዋት ፍጹም የሚሆንለት ታዲያ ምን ሲሆን ነው? ምላሽ፣ ለሰው የባህሪ ገንዘቡ አካሉ ነውና ፍጹም የሚያሰኘው ሰው አካሉን ሲመጸውት ነው። ጥያቄ፣ ሰው አካሉን እየቆረጠ አይሰጥ፣ የአካል ስጦታ ማለት ደግሞ ምንድን ነው? ምላሽ ለሚያደርግለት ሰው ባደርግለት ያደርግልኛል ብሎ ሳይታመንበት ጉልበት ያለው ወዙ እስኪፈስ ወንድሙን ለመርዳት ቢደክም፣ ሁለተኛ አእምሮ ያለው ወንድሙ አውቆ እንደሱ እስኪሆን ድረስ ለመምከር ለማስተማር ቢደክም፣ ፈጣሪው አዋህዶ የሰጠውን የባህሪ ገንዘቡን ከአካሉ እየቆረጠ መስጠቱ ነውና ፍጹም ቸር ስለሆነ ምጽዋቱም ፍጹም የሚባለው እንዲህ ያለው ሰው ነው። ጥያቄ ሰው አገልግሎ ለፍቶ ወዙን አፍሶ ሰርቶ ያገኘውን ገንዘብ ቢመጸውት የባህሪ ገንዘቡን መስጠት አይደለምን? እንዲህ ያለውን የደከመበትን ገንዘብ ቢሰጥ የደከመው አካሉ አይደለምን? ፍጹም የማያሰኘው ስለምንድን ነው? ምላሽ፣ በዓለም ከሚኖሩ መጽዋቾች የራሳቸው አካል የደከመበትን ለመመጽወት የሚችሉት ሰርተው የሚያድሩ ድሆች ብቻ ናቸው እንጂ የድሆችን ድካም እየተቀበሉ ለሚመጸውቱት ሀብታሞች ግን የባህሪ ገንዘባቸውን እውቀትን እንደቻለልን ቻለልን እናደራጃለን በማለት ከድሆች ድካም ለሚገኘው ገንዘብ ሸጡት እንጂ አልመጸወቱትምና ያንኑ እውቀታቸውን ሸጠው የሚያመጡትን ገንዘብ ለደካሞች ቢሰጡ ብልህ አስተንታኝ ያሰኛቸዋል እንጂ ገንዘቡ የባለ ድካሙ ስለሆነ እነሱን ፍጹም ቸር አያሰኛቸውም። ጥያቄ ወታደር ከጌታው መኳንንት ከበላዩ ወዙንና ደሙን አፍሶ ሐሳቡንና ምክሩን ለግሶ ለጌታው እየሰጠ ከሚያመጣው ሀብትና ገንዘብ ላይ ቢመጸውት የባህሪ ገንዘቡን ከመመጽወት አይቆጠርለትምን? ምላሽ የወታደሮችም የመኳንንቶችም ደምና ወዝ የሚፈስበትን የበላያቸው ለማስተንተን የተቀበለውን ሀብት ተካፍለን እኛም እንደሱ ዕውቀታችንን እየሸጥን የድሆችን ገንዘብ እናምጣ በማለት የፈሰሰ ወዝ ነውና ምጽዋት ቢሆን የወታደሮች ከጌቶች ይሻላል እንጂ ፍጹም ምጽዋት አይባልም። ጥያቄ የገንዘብ ምጽዋት ስልቱ እንዲህ ከሆነ አካላቸውን የማይመጸውቱ ሀብታሞች ሁሉ ገንዘባቸውን በብዙ ለመመጽወት ስለምን ይደክማሉ? ምላሽ ይህስ ያልጎደለ ዘማች ከቤቱ አይገባምን? እንደሚባለው ነው። ፍጹም ያልሆነ ሰው መጽቶ አይጸድቅምን? ማለት እንዳይሆንብህ አካሌን ካልመጸወጥኩ ፍጹም አልሆንምና ገንዘቤን በከንቱ አልጨረስ ሳትል ያንኑም የሀብቱን ብትመጸውት ከማይመጸውቱት ትሻላለህ። በማስቀመጥም ከሚመጣብህ ፍዳ ትድናለህ። ስለ ቸርነትህም በቸርነቱ ምዕረት ትሰድቃለህና የገንዘብ መጽዋትህን አትተው። ይልቁንም የአመፅ ገንዘብ በገባብህ ጊዜስ እሳት ነውና ቤትህን እንዳያቃጥልብህ በመስጠት ውሃ ቶሎ ከቤትህ አጥፋው። ተችሎህ ግን አካልህን ለመመጽወት ስትበቃ ለእግዚአብሔር ባለሟልነት የታደልህ ወንድምህንም በእውነት የወደድህ ለዘላለም ክብር የተመረጥህ መሆንህን እወቀው። ከባህሪ ምጽዋት ለግሰህ ጨምርበት። ጣመ ጸሎት ምዕራፍ 76 ምዕራፍ 8 ስለ ገንዘብ ወዳጅ ምክር አቶ ከሚቀማ ድሃ ሊሰጥ ከጌታው የተቀበለውን ገንዘብ አልሰጥ ብሎ የሚያስቀምጥ ከሆነ ከድሃው ቀሚ ጋር ጌታው በቅሚያው ይተካከላልና በፍትህ አምላክ አቶ ከሚቀማ ድሃ ጋር አብረው ይቀጣሉ እንጂ ቀማኛው ጌታ በድሃው ቀማኛ ላይ ዳኛ ሊሆን አይገባውም። ጥያቄ፣ ደጅ ጠንቶ በጉልበቱ አጋር ገዝቶ ከሀብቱ ያገኘውን ገንዘብ ቢያኖር ንፉግ ይባላል እንጂ የሰው የቀማ ይመስል እንዴት ቀማኛ ይሆናል? ምላሽ፣ እግዚአብሔር በቸርነቱ ጌታ በየአይነቱ በበታቹ ላሉት እያካፈለ እንዲሰጥ የሰጡትን አገር ሲሆን ማድቤት አብዝቶ ገንዘብ ሲሆንም ምክንያት አሰናድቶ ለሰራዊቱ ሊሰጥ ከተቀበለው ላይ እየከፈለ ለሰራዊቱ ጥቅም የተቀበለውን ለራሱ ብቻ ጥቅም እያደረገ እያስተረፈ ገንዘብ ሲያስቀምጥ ምንም ለሱ ባይታወቀው በባለሟልነቱ ዘንግቶ፣ በጌትነቱ አስፈርቶ ለወታደር የሰጠውን ማሳደሪያማ ለራሱ ማካበት ሲል እግዚአብሔር የሚያውቀው ዋና ቀማኛነት ነውና። ስለዚህ በባላገርና በወታደር ዳኛ ሆኖ በወታደር ስም የሚቀበለውን ገንዘብ እየከፈለ ወደ ተቀማጭ ጥሪቱ ካደረገው እንዲህ ያለው ጌታ እንዳይታይበት በጌትነቱ ውድማ እየሸፈነ የሌሎቹን ገንዘብ ይቀማልና፣ ስለዚህ እሱ ሳያጣ የሰውን ማሳደሪያ ለጥሪቱ ሲል እየቀማ በማጣት በሚቀማው ሌባ ላይ ዳኛ ሆኑ ሊፈርድ አይገባውም ያልኩህ ለዚህ ነው ጥያቄ በሀገራችን ካሉ ጌቶች ሁሉ ይህን የማያደርጉ የሉም እንግዲህ ማን ይዳኝልን ማለት ነው ምላሽ ስጋ ወደሙን የበቃም ያልበቃም ቄስ ቢይዘው እግዚአብሔር ለድቡይ የሚያደርግለትን ቸርነት የቄሱ ኃጢአት ሊያስቀርበት እንደማይችል ለተሰረቀውም ሰው ገንዘብ እንዲከፈል ያንኑ ቀማኛውን ዳኛ በባልንጀራው በቀማኛው ላይ አስፈርዶ ያስከፍለዋል እንጂ የዳኛው ኃጢአት ፍትሐ እግዚአብሔርን ሊያስቀረው አይችልምና ፍርዱንም፣ የእግዚአብሔር ጥበብ ወይንም እንደ ዳንኤል ከተቀማጩ ወይም እንደገና ያንኑ ዳኛውን አናግሮ እግዚአብሔር ለድሃው ጉዳት ሲል አዞለት ያስፈርደዋል። ጥያቄ ቀማኝነት የሌለበት የገንዘብ ወዳጅነት ብቻ የሚባለው እንደምን ያለው ንፍገት ነው? ያን ጊዜ የነፈከውን በሌላ ሲያስቀማህ ሲያሰርግህ እንደ ኢደብኖ እንደ አባ ኢዮ ያመሰገንክ እንደሆነ ቀኖና ሆኖ ይጠቅመሃልን? ምላሽ ጌታው ቤት ስራበት፣ ጌጥ ግዛበት ብሎ የሚሰጠውን ገንዘብ፣ ገብርበት ብሎ የሚተክለውን ምድር፣ ሰርቶ ያጠራቀመውን፣ ተዋውሎ የሚቀበለውን፣ ከአባቱ ለራሱ በረጃት የደረሰውን ከብትና ርስት፣ የዚህ አይነት ለባለቤቱ ለራሱ የተሰጠ ገንዘቡ ስለሆነ ቢሰጠው ቸር ቢያስቀምጠው ንፉግ ብቻ ያሰኘዋል እንጂ ቀማኝ አያሰኘውም። ሲያረጅ እንዲጦርበት የሚያካበት ተቀማጩን ሲያበዛው ንፉግ፣ እንደ ዘኬዎስ እኩሉን እያወጣ እኩሉን ቢያስቀምጥ ግን ብልጥ እንጂ ንፉግ አያሰኘውም። ጥያቄ፣ ነጋዴስ ደክሞ የሚያመጣው ወረት ቀማኝነት የሌለበት እውነተኛ ገንዘብ አይደለምን? ምላሽ ነጋዴም ቢሆን ምንም የመንገድ ድካም ቢኖርበት ወይ ሲገዛ ወይ ሲሸጥ ማታለል የግድ ስራው ስለሆነ ከሚያታለለው ሰው ላይ የማይገባውን ሳይወስድ አይቀርምና ከንግድ ገንዘብ ውስጥ እንደ ቅሚያ ያለ ገንዘብ በግድ መቀላቀሉ የማይቀር ነው። ጥያቄ የንግድ ገንዘብ ቅሚያ ያልተቀላቀለበት ጥሩ እንዲሆን ምን መስራት ይሻላል? ምላሽ ከንግዱ ጎዳና አስቀድሞ የመንፈሳዊነትና የእውነተኝነትን ጎዳና ይዞ የደከመውን ጉልበቱን በቅን በሚገዛ ባለምንዳልክ እያሰላ አርፎ ተድላ ደስታ ያደረገባቸውን ቀኖች እየተወ ለመግዣና ለመንገዱ ያወጣውን ገንዘቡን ዋና አድርጎ በጉልበቱ ልክ ትርፍን እየገመተ የሚሸጥ በጉልበቱ ዋጋ ላይ ያልዋሸ እንደሆነ ሌብነት ያልተቀላቀለበት ገንዘብ ይሆነለታል እና ያስቀምጠው ንፉግ ብቻ ያሰኘዋል እንጂ ቀሚ አያሰኘውም። ጥያቄ በእርሻ በእጅ ሥራ የሚኖር ምንደኛና አራሽሳ ቀማኛ የሚያሰኛቸው ገንዘብ ይኖርባቸው ይሆን? ምላሽ፣ አራሽና ምንደኛ ብላ በሀፈገጽ የተባሉ ወዛቸውን አፍሰው ድካማቸውን ሽጠው የሚያገኙት ገንዘብ ከሆነ ዋጋቸውም የአካላቸው ዋጋ ነው እንጂ የሚቀበሉት የአፋ ገንዘባቸውን የሚሰጡ የሚያስቀምጡ አይደሉምና ቢያጠራቅሙም ባይሰጡም ንፉግ እንጂ ቀማኛ አያሰኛቸውም። ቢሰጡም ከአንዱ ወስደው ለአንዱ ከሚሰጡት ጌቶች ከብዙ ስጦታ የድሆቹ ጥቂቱ ስጦታ እጅግ የበለጠ ሆኖ ከእግዚአብሔር ብዙ ዋጋ ያሰጣቸዋል። ይህን ለመረዳት ጌታ ስለ ጸሪቀ መበለት የተናገረውን አስተውል። ያንኑ የደከሙበትን ሰብል እየሸጡ ገንዘብ ለማድረግ እንደ ነጋዴው ከዋናው በቀር ከትርፉ ላይ እንደዚያው ማድረግ ያስፈልጋል። ስለ አባትና እናት ምዕራፍ 92ን ተመልከት። ጥያቄ፣ ገንዘብ የሚባለው ሊጠላ የሚገባው ወርቅና ብር አይደለምን? ሌሎችም የቤት ዕቃዎች ሁሉ ከገንዘብ ተቆጥረው መወደዳቸው ይጎዳል ይሆን? ምላሽ፣ እንዲያውም የቤትና የጌጥ ዕቃዎችን አጥብቆ የሚወድ ሰው የጅልነትና የእቃ ሴሰን በመጨመሩ የበለጠ ገንዘብ ወዳጅ ሆኖ ይጎዳል። ጥያቄ ከሰሪዎች እየገዛ ራሱ ባጌጠ ቤቱን ባስጌጠ ከገንዘብ ወዳጅ ፍዳ በላይ ስለምን የጅልነትና የሴሰኝነት ፍዳ ይጨምርበታል? ምላሽ ጅል የሚያሰኘው ወይ ገንዘቡን ለድሆች ሳይሰጥ ወይ ገንዘቡን ወዶ ከገንዘቡም ሳይሆን ቢለብሰው የማይሞቀውን ቢያየው ለአይኑ የማያንጸባርቀውን የአር ጨርቁን በቀለም የተዥጎረጎረ የቤት እቃውን በእጅ ሥራ የተግበረበሩ ልዩ ልዩ የቤት እቃዎች እየገዛ በመልካቸው እየተደሰተ ለማየቱ እየሳሳ ወድቀው በተሰበሩ በተቀደዱ ተጎሳቁለው በጠቆሩ በተበላሹ ቁጥር ሐሳቡን በብስጭቱ ከእቃዎቹ ጋር አብሮ እየቀደደና እየሰበረ በማደፍና በመስበር የሚያስጨንቀውን ወርቅና ብር በአስጨናቂ ለህይወቱ በማይጠቅመው ሀሳቡን ለማይረባው ዕቃ አገልጋይ አድርጎ በመድከሙ ጅል ገንዘብ ወዳጅ አሰኝቶ የእቃና የቤት የልብስን ሽልም እየፈለገ በመሳሳቱ እየፈለገ በማከማቸቱ በገንዘብ ወዳጅነቱ ላይ የዕቃ ዘማዊነትን በመጨመሩ ሀሳቡን የዕቃ ዘማዊ አድርጎ በማየቱ በመደሰቱ በመያዝ በመውደድ ያለፈውን ዝሙት ሁሉ የሚፈጽምበት ስለሆነ ዘመወ ማለት ወደደ ነውና የዕቃ ዝሙት እየተጨመረበት ፍዳ ያበዛበታልና ስለዚህም ምንም ሁለቱ ትልቅ ኃጢአት ቢሆን ገንዘቡን አውጥቶ የሚገዛበት ለዕቃው መውደድና ለመሳሳት ሲል ከሆነ ከገንዘብ ወዳጅ የዕቃ ወዳጅ ሐሳቡን የሚገዙትን ዕቃዎች ለመሰብሰብ በመጣሩ ፍዳው ይጠናል። ጥያቄ ገንዘብ ወዳጅ ብሩና ወርቁን ቆልፎ ወይም ቀብሮ ሠራተኞቹም ሳያገኙት እሱም ሳያጌጥበት በከንቱ ያስቀረዋል ዕቃና ጌጥ ወዳጅ ግን ገንዘቡን ለዕቃ መግዣ ሲያወጣው እሱም የፈለገውን አግኝቶ ለጌጥ ዕቃ ሰሪ ለድሆችና ለነጋዴዎች ግን የጉልበት ዋጋቸውን በማግኘታቸው የሚጠቅማቸው ሲሆን የዕቃ ወዳጅ ከገንዘብ ወዳጅ ይሻላል እንጂ፣ ገንዘቡን ከሰው ተካፍሎ ባጌጠ እንደምን ፍዳው ይጠናበታል? ምላሽ ፍትሐ እግዚአብሔር የሚወድቅበት ፍርድ ሕሊና የሚሠራውን ነገር እየተከተለ ነው እንጂ በወርቅና በጨርቅ መልኮች ላይ አይደለምና የሚፈርደው። መውደዱ ከተካከለ ወርቁም ጨርቁም እኩል ገንዘብ ወዳጅ አድርገው እኩል ገንዘብ ወዳጅ ያሰኙታል። ዋጋውንም ያወጣው ዕቃውን ወዶ እንጂ ሰራተኞቹን ወዶ አዝኖ አለመሆኑን ያው ፈራጁ አምላክ የሚያውቀው ስለሆነ በገንዘብ መውደዱ ላይ የዕቃ ዘማዊ ፍርድ ጨምሮ ይፈርድበታል። የገዛውን ዕቃ ግን ከገዛው በኋላ ቢንቀውና ለሰው ቢሰጠው ለዕቃው አገልጋይ ሆኖ ማክበሩና መጨነቁን ቢተወው ግን ለሠራተኞቹም የጉልበት ዋጋ በመክፈሉም ዕቃውንም ለየፈላጊዎቹ በመስጠቱ ባለዋጋ ይሆናል እንጂ ባለዳ ወይም ባለፍዳ አይሆንም። ምዕራፍ 9 ስለ ገንዘብ አቀባበል። ጥያቄ ኃጢአት ሳይሆን የሚሠራ ኃጢአት ሆኖ የሚሠራ የገንዘብ አገባብስ ስንት ነው? ምላሽ ጌታ ሆኖ ስለመታያ ብሎ ሰው ገንዘብ ሲያመጣለት ያየውም ሌላውም እንዲያመጣለት በጥርሱ እየፈገገ በቃሉ እያመሰገነ መቀበል ገንዘብ መውደድ የፈጠረው የኃጢአት ተንኮል ነው። ዜጋህ የሆነ እወቀኝ ሲል፣ ሎሌህ የሆነ ልመደኝ ሲል፣ ዘመድ የሆነ ውደደኝ ሲል የሚያመጣልህን ገንዘብ ከአቀባበሉ ላይ ሳትከፋም ሳትደሰትም በጸጥታ ግንባር ተቀብለ እንዳይረሳበት አጽፈ እንዳይቀርበት አስታውሰ የገንዘቡን ወሮታ ለመመለስ የሚቻል እንደሆነ ብትቀበል፣ የማይቻል ሲሆን ብትመልስ የጽርቅ ሥራ ነው። ገንዘብ የሚያመጣለት ሰው ባላጋራ ከሆነ ገንዘቡን ተቀብሎ እውነቱንም ሊበይንበት ገንዘቡን ያለ ዋጋ ያለ ወረታ መውሰዱ ነውና ከወንበዴ ይቆጠራል። ገንዘቡንም ተቀብሎ ሲበይንለት ፍትሐ እግዚአብሔር መሸጡ ነውና ቃል እግዚአብሔር ከሸጠ ከይሁዳ ይቆጠራል። ስለዚህ በዳኝነቱ ገንዘብ ተቀብሎ ቢያደላም ባያዳላም ገንዘብ መቀበሉ ብቻ ትልቅ ኃጢአት ነው። ርስት ትከለኝ፣ ዕዳ ማረኝ፣ ገንዘብ ስጠኝ ሲል የሚያመጣውን ገንዘብ ተቀብለ በትንሽ በረከት ምክንያት የፈለገውን የሚበልጠውን ጥቅም ስጦታ ብታደርግለት ግን ትሩፋትና ጽርቅ ስለሆነ ይጠቅመሃል። መቀጫ ዳኝነት ብለህ በምታገባውም ገንዘብ ምክንያት ትንሿን በደል ያለመጠኗ አግነህ ተናግረህና ተቆጥተህ ሰውም እንዲፈርድበት በአንተ አነጋገር አመሳስለህ ያለበደሉ በደሉ አቅም ከትንሽ በደል የተነሳ በብዙ ገንዘብ ብትቀጣው ወይም ስቆጣውና ሳስፈራራው ደንግጦ ብዙ ገንዘብ እንዲያመጣልኝ ብለ ብትጠበብ ተንኮል ትሰራለህና ኃጢአት ነው። በመቀጫ ለሚገባው ገንዘብ ለጥቅሙ ሳትጓጓ ሰለስቱ ምእት እንደጻፉልህ፣ ከዚያም የሌለው ንጉሥ እንደሰራልህ፣ አዲስ ለመጣው አስመክረ እግዚአብሔር እንደገለጸልህ፣ ከእነሱ ቃል ላይ መርጠህ ቆርጠህ ብትቀጣ የሚገባ ነውና ጽድቅ ነው። በሰርግ በተስካር በንጉሥ አመካኝቶ ገንዘቡን በደቦ በልመና አመካኝቶ ጉልበቱን ከታዘዘው ከአዋጁ ሥራ ከተደነባው ከምድሩ ግብር አልፈህ በጥበብ አመካኝተ ገንዘቡንም ጉልበቱንም ብትወስድበት ኃጢአት ነው። ከገባሪም የምትቀበለውንም ግብር ያንኑ የተወሰነውን ግብር እንዳይረሳ እያጻፍክ፣ እንዳይበላለጥ እያስተካከልክ፣ እንዳይቀር እየተቋጠርክ ብትቀበል ዋጋ ነውና ጽርቅ ነው። ምዕራፍ አስር ሌላውን መምከር ለሚያውቅ የአመካከሩ ዘዴ እየጠፋው ራሱ እንዳይጎዳ ስለ ሰው የምክር ምጽዋት የሚገባና የማይገባውን መለያ